በስመ ስላሴ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን አሜን። ድርሳነ ቅድስት ኪዳነ ምሕረት በወርሃ ኅዳር የሚነበብ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ኅዳር አስራ ስድስት ቀን የሚነበብ የእናት የእናታችን የቅድስት ኪዳነ ምህረት ድርሳን ነው። ልመናው ክብራ ለዘላለም ከሁላችን ጋር ይደርብን። አሜን። ሳምንቱ ከተፈጸመ በኋላ መምህር ዮሐንስ በታላቅ ክብርና በብዙ ተላ ደስታ ወደ እኔ መጥቶ ልጄ አብረኮሮሴ እግዚአብሔር ከሁላችን ጋር ይደርብ ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔር ለምነው ዘንድ ቀድሞ ወደ ማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ የጽና አለም ሁሉ በጥቅልሉ የእግዚአብሔር ገንዘብ ነው

ጌታችን ኢየሱስ ክርስቶስ ስለናት ማርያም ተዘፍ እንድንመሰክር አዘዘን። ያን ጊዜ ታላቅ ቀን እንደ መለከት ድምጽ በሰማይ ተሰማ። ከመላእክት ክርቤና ሱራፊልም ብዛት የተነሳ ገነትን መላእክት ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተላ ደስታ ባለበት በገነት ሚስጥር ተገልጾ አያን ሆኖ ጌታችን ኢየሱስ ክርስቶስ በክብር ዙፋን ተቀምጦ ያን ጊዜ ከሰማይ ወረደ። ብዙ መላእክትም ከእርሱ ጋር ወረዱ። ደቀ መዛሙርቱም ቀርበው ሰገዱለት። ማህበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስ ጌታችን ኢየሱስ ክርስቶስ ተገናኘና ማተሙን ይዘ ከዛይወት አጠገብ ሄደ ይህን ማተም በለው ላይ አስቀምጠው። እንዲህም በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዘዋል በለው አለኝ። የቅድስት ማርያም ስጋ ባለበት ምድር ምድር ላይ ባኖሩት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ስጋ ካለበት ታላቅ እንቁ አስገኘች። ያን ጊዜ በገነት ተላ ደስታ ሆነ። ማህበረ ቅዱሳን ክብራን ይናገሩ ነበር። ያን ጊዜ ጌታችን መላእክትን አዘዛቸው አምላክን የወለደች እመቤታችን ማርያም ወደ ሰማይ ያሳርጓት። እነርሱ ወደ ብርሃን ቤት እስከሚያደርሷት ድረስ በፊቷ ይዘምሩ ነበር። እኛ ደቀ መዛሙርቱንም እናቱ ማርያም ወደ ሰማይ ወደ ብርሃን ቦታ መላእክት ሲያሳርጓት አላየንም። ልጅ አብረኮርስ ሚስተር ሰላየ ሰላየው ፈንታ ድንቅ ነገር ተገለጸልን እላለሁ በዚያ ለምርሷን የጸነሰች ማዕፀን ንድ ክብርትናት ልጅ አብረኮርስ ወይ እናቱ ማርያም እጅ ሲነሳ ኢየሱስ ክርስቶስን አየሁት። ቅዱሳንም ሁሉ ለእናቱ ከሰጣ ቃል ኪዳን የተነሳ ክርስቶስን ያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲያራ ደሴት ደሴት የተባለች እናቴ ሰላምታ ይገባሻል። ዘጠኝ ወር ከአምስት ቀን ውስጥ የኖረባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባለች እናቴ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ እናቴ ማርያም ብዙ መከራ እንደተቀበሽ በእረፍት ቦታ ድረስ ብዙ ቦታ በገነት ይዝላል ስጋሽም በምድር ቢቀበር ነው ዛሬ ተነስቶ በታላቅ ክብር ወደ ሰማይ ያደረገ ስጋሽ ከኔ ጋር ወደ ግብጽ ምድር እንደወረደ ዛሬም ከኔ ጋር ወደ ሰማይ ያደርጋል። ከኔ ጋር ከሀገር ወደ አገር በተሰደሽ ፈንታ በኢየሩሳሌም ሰማያዊት ከኔ ጋር ድካምና ሀዘንም በሌለበት በገነት ከሀዘን ብዛት ፈንታ ምስጋና አይተዋልና ደስ ሰማያዊ በብርሃን ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችንም ልጇን እንዲያለችው ልጅ ወዳጅ ይህ ቦታ ሙታን በትንሳይ በተንሳይ ጉባኤ እስከሚነሱ ድረስ መኖሪያ ይሆን ዘንድ ወዳለው አለችው። ያን ጊዜ እግዚአብሔር ከትመው ያሉ ሰራዊተ መላእክት ኪሩቤልና ሱራፌል ሰማን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስም ወደ እኔ ተመልሶ ወዳጅ ዮሐንስ ሥጋዬን ከመስቀል ላይ ባወረዱ ጊዜ ምስክሬ አንተና አለኝ ለሊም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም በፊታቸው ነበረ። የመቤታችን እርገት እንደዚህ ነው። እኔ ግን ብርሃናዊ ደመና ተሸከመችና ወደ ልጄ ወደ አብሮኮሮስ አደረሰችኝ። አሁንም ልጄ አብሮኮሮስ ስለመቤታችን እርገት ከኔ የሰማውን ያየውን፣ ቀለምና ብራና አዘጋጅቶ የነገርኩን ሁሉ ጻፍ። ለኛ ብቻ እናታችን አይደለችም በምድር ላይ የልጇ ኢየሱስ ክርስቶስን ፈቃድና የእርሷን መታሰቢያ ለማድረግ ሁሉ ነው እንጂ ቀን እንደ ሰው ሁሉ ስጋ ከመቃር ተቀብሮ ነበር። ነሐሴ 16 ቀን ከፍ ወዳለ ቦታ ወደ ሰማይ መላእክት አሳርጓል። ስለ እርሷ ለተጻፈላት ለዚህ ታላቅ ክብር እርሷ የተዘጋጀች ናትና እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትን የሰማሁት ሁሉ ገልጬ ነገሩ እግዚአብሔር ምስክሬ ነው። እኔም አባት ዮሐንስ እንደነገረኝ መጽሐፍ ጽፌ በዚ ለሚኖሩ ወድጄ ሳለው አባት ዮሐንስ ጌታችን ስለ እናት ድንግል ማለም ሲያሰብ ጥቂት ታገጽ አለኝ። ይህንንም ከእርሱ ሰምቼ መምህር ዮሐንስ እንደነግረኝ መጽሐፉን አቆየውኝ ወንጌልን እያስተማርን ወንጌልን እያስተማርን አንድ ዓመት ኖርን። ለመና ክብራ ከሁላችን ጋር ለዘላለሙ ይደርብን አሜን። ለመና ክብራ ለዘላለሙ ከሁላችን ጋር ይደርብና የምሕረት እናት የመቤታችን ታምር ነው። በዚህ ቦታ እኔና መምህር ዮሐንስ ስናስተምር የመቤታችን ማርያም የምታስበባ ናሴ አስራስድስት ቀን ደረሰ። እነሆ መምህር ከክፉ ነገር ትመለዘን ወንጌል የሚያስተምራት ሮምናን እና ሮምናን ቆርባ ዘንድ መስዋዕት አዘጋጅ አለ። ያን ጊዜ መምህር ዮሐንስ ሊጸልይ ተነሳ። በፊቱ ያለ ታየ። የሚፈልስበት ቃል ተሰማ። በቀን ና ብሎ ተሰማ። በረፍትን ቦታ መንፈስ ቅዱስ አደረች። አምላክ አባት ዮሐንስ ሀብት ሰጠኝ። በዚያችን ቤት አዋላት ሁላቸው ተሰብስቦ ነበር። እርሱም ስርዓቱን ሁሉ ጽፎ በበሮቹ ላይ ሆኖ ሰጠኝ። እኔም ዮሐንስ ይህን ሲጽፍ እንዋም እመለከተው ነበር። ያም ጽሁፍ ልጅ አብረኮሮሴ የመቤታችን የእርግቷን ዜና ጻፍ የሚል ነው። በዚያም ቦታ የጌታችን ደቀ መዛሙርት ሁላቸው ተሰብስቦ ነበር። ለመኗ ክብሯ ለዘላለሙ ከኛ ከኃጢአተኛ ልጆቿ